ቅርጽን አይደለም በተለየ ቅርጽ ስለመጣባቸው፣ ምን ያደርጉታል? አያም ዩ ሎርድ ሲሉት ሲላቸው ጌታችሁ ነኝ ሲላቸው ዩ አር ናት አር ሎርድ ብለው ያስቀምጣሉ። ያላቸው በተለየ ቅርጽ መጣባቸው ጌታችሁ ነኝ ያላቸው ጌታችን አይደለህም አሉት። ከዛ በኋላ ከነብያቶቹ ውጪ ማንም ሰው ምንም አላለም። ከዛ በምንድን ነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ነው። ስለዚህ ምን ሁለት ቅርጽ የለውም ሁለት ሼፕ የለውም። እዚህ ጋር አንዱ ሼፕ የትኛው ነው? መጀመሪያ ያዩት መጀመሪያ ያዩት መጀመሪያም እኮ ሲጀመር እዚህ ምድር ላይ ያለህን ያየ ሰው የለም ሌላ

ለአንተ የምትቀበለው እኔ አቂዳ አይመለከትህም። አቂዳ አላጠይቀኝ ትቀበለውን ላመጣልህ እንደ ሙስሊም ነው። ስለዚህ የትም አታመልጠኝም፣ ከአዲስ አመጣላለሁ። ችግር የለውም። አቂዳን ባታጠራ ከአዲስ አመጣላለሁ አሁኑኑ ወደ ሀባሽ እንቀየርኩት ማለት ነው። እንደማዋጣው ሲያቅ ይ ችግር የለው። ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለመበልጡ፣ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው። ለዋብያዎቹ እዩ፣ ቁራ የሚመጣው የገረጣ ሰው ሆኖ ነው። የገረጣ ሰውዬ ሆኖ ነው። አላህ ደግሞ ወጣት ነው፣ ገና ፍሪዛም ነው። ሁለት ሰዎች ማለት ነው፣ በቅያማ ቀን ይገናኛሉ። አንብቢላቸው

ኮፒሊንክ አድርጎ እንትን ስልክ እየገባብን ነው ወይስ ምንድን ነው? እያስወጣ ነው ፖዝ እያደረገ ነው። ዩጋይስ ኮፒሊንኩ እንዳታቋረጡት እሺ። ሀምሳ ሁለት ደርሰናል። ቢያንስ መቶ ኬ እናስገባው። ሁለት ሺ ሰባት መቶ ሰው ይታየኛል ና ቀላል ሰው ስላልሆነ እባካችሁ ኮፒሊንኩን አፍጥኑት። አቡዲ ነው የሚለው ግን ስም አቡዲ ነው አደል እና መልሰልኝ፣ አቡዲ ያመጣችሁ ሰነዱን ነገረ አካውንት ነገር ራሴ ከየትኛው ሰነድ ነው የመጣው ምንድን ነው የሚለው? የምንቻ ተይሚያ ኢብኑ ተይሚያ አህመድ ቢን አብዱል ሐሊም ቢን ተይሚያ አልሐራኒ። ስለዚህ የማን ነው ስሙ? እኮ ነው ያለው ይታል ሙሉ የማን ነው የማን ነው ስሙ የማን አለ? አሁን ያነበብነው ነው ስሙማ እኮ የማን ነው? ከዛ ስንት ፓርት ስንት ወሊም ሰመን ላይ ፔጅ እንትኖ በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራበው። በያን አልተልቢስ በያን አልተልቢስ አልጀሚያ፣ አልጀሚያ እንደዛ፣ በያን አልተልቢስ አልጀሚያ። ያ ቀጥል

አሳንሹ አንበቢያው እኔ ሰጠውሽ ሊንክ የለም። እኔ ሰጠውሽ ሊንክ የለም። ይኸው እሱ ላይ ነው እኮ የተቋረጠ ሀሳብ ኦኬ፣ ዝቅ አድርጊው። እሺ ዝቅ አድርጊው ውረጅ። እኔ ሰጠውሽ ሊንክ የንኛውን ነው? ሁለት መቶ ዘጠና ፔጅ፣ ሁለት መቶ ዘጠና አረብኛው። መጽሐፉን ከፈለከው አናግረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለኝ፣ መጽሐፉ እያየሁት ነው። ያው ሁለት መቶ ዘጠና መጽሐፉን ኖሮህ ነው እንደማታውቀው ነው። መጽሐፍ ማለት ፒዲኤፉን እያወረድኩስ አሁን ነው እንጂ ከዚህ በፊት አይቼው፣ በቃ ሻወር ደው እና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ቢ እንትን ትለዋለህ እንዳወጣ፣ መልካም። ስለዚህ ልብ በሉ፣ አላህ ወጣት ነው። የዛሬ 600 ዓመት ያህል መዋመድ ሲያዩ ጀሚያ ተርሚዚ ነው የሚባለው፣ ጀሚያ ተርሚዚ ላይ አላ አላህ በጊዜው መሐመድ ሲያየው ምን ነበረ ወጣት ነበረ ወጣት ነው ማለት ነው ጨለማ ውስጥ አለ አንድ ሰው የገባ ያለ ይመስለኛል ለኔ እየታየኝ አይደለም ሙስሊም አለ ሰሚራ ወጣለች በጊዜው ካሉ የሚያሳር ሚዚ 32 42 ላይ ኖ ኖ 32 34 ላይ ኮመንቱን ወይም አትዝጉት፣ እስቲ ሪፖርት ነው መሰለኝ እንትን ብሏል። አካውንትን እንትን እያለ ነው እያስቸገረኝ ነው። አትዝጉት።

ከሁሉም ከፍ ያለ ምን አለ፣ ወደ እኔ መጣ። ደቤስቶች በምርጡ አፒራንስ አለ አፒራንስ። ለምንድን ነው የምንጠቀመው? አቡዲ አቡዲ ይሰማል ዘመታ ውጧል። አብዲ እየሰማ ነው። ሀዲሱን እያነበበች እየጠየቀች እኮ ነው፣ እየጠየቀች ነበር። እንግሊዝኛ ትችላለህ? አፒረንስ ለምንድ ነው የምንጠቀመው? አፒረንስ ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? ማይ ሎርድ ብለስድ ን ደ ሞስት ሃይ ካም ቱ ሚ ን ቤስ ፍ አፒረንስ ል ካም ቱ ሚ ን ቤስ ፍ አፒረንስ ል ምን እያለ ነው እስኪ መጣ እኮ ምን ሆኖ ነው የመጣው? በዚህ አፒራንስ መጣ እያለ ነው። በዚህ ምን በዚህ ቅርጽ መጣ፣ ወደ እኔ መጣ። እሺ እሺ፣ ቅርጽ የሚል ሆኖ ስላየው ነው አይደለ? ኦኬ ዘ ፕሮፖዝ አስ ካቴጎሪ ነው መሀመድ ምን ስላልሆነ ስላየው ነው አይደለ? እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል? ቢያን አልተልቢስ ላይ ቆንጆ ፂም አልባ ፍሪዛም ጸጉር ነው ብሎታል። እዚኛው ሐዲስ ላይ ደግሞ ምርጥ አቋም እየሰማኸኝ ነው ይ እዚህኛው ላይ ደግሞ ለምን ተቋርጠዋል? እኔ እኮ ሙሉ ሀሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋል ሀሳቡን አንተ ያው አንብብ። እሺ አንብብ። አዲሱ በጣም ስለሆነ ነው አንብቦ ሙሉን አንብብ። እሺ ኢቭን በእጁ እንደነካካው ሁሉ ያወራል። ቀጥል። እሺ አንብቦ አንብቦ፣ አቡዲን እየጠበቅን ነው አብዱ አንብበው። ሙስሊም ወይ ካሉ አስገቡ። ገስት እየከፈተልኝ አለ እናስገባለ። ምንም እንትን ማለት አልቻለልኝም እምቢ ብሎ ነው ዛውል። ኦኬ ኦኬ፣ ዛሬም እየተንቀሳቀስክ ነው፣ እየሮጥክ ነው፣ እየተራመድክ ነው። አሪፍ። ሰላም ይሁን ለላችሁ ሰላም ሰላም እያለ ነ አብ አንብቦ ወይም እያነበብኩ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። ሶ አላህ የሚባለው አካል ወንድ ነው፣ ሲማ አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰውዬ ሆነው ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። ማ አንደኛው ያቆንጆ የተባለው አላ ጺም የሌለው ፍሪዝ አምፀጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜይ ቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ። ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ። አንደኛው የገረጣ ነው። አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች የማያውቁት ሶ በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቅያማ ቀን ያገኟቸዋል። በትንሹ አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ፂም የሌለው ፍሪዛም የሆነ ሜይቢ ከ600 ዓመት በፊት ነው። ይህንን መሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻ ውስጥ ከተተው ይላል ሴንስ አደረኩት

ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቨን ኢን ቁራን ሶ ታይም ይቆጠር፣ ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ገጥመዋል ማለት ነው። አንድም ፍጡር ጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ትመጣለ ገና ያ ሲሆን ደግሞ ፍጡር ያልሆኑ በቅያማ ቀን እጅግ ማዕት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም። ገስት ላይ ለምን አታስገቡም? ባይከፍትም ከነጭራሹ አላስገባም። ለኔትወርክ ዛሬ ኔጋ ቀሚ ሙሉ እየረብሽ ነው። በዛኛው አካውንቴ ልገመጥች ነበር ናለች መሰለኝ ኮሜንት የከፈተችው ነች መሰለኝ ኮማንድ ገስት ያላችሁ ገስት ያስገቡ። ሞዴሬተር ያለው ለምኩዚ ሲል ሞዴሬተር ያለው ይላል ነው ኦኬ። አይ እንዳላልኩም፣ ገስትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹዋሊ ወይ አንዳንድ ጻፉና ከዚህ ከኮመንት ሴክሽን መሳብ ከተቻለ፣ እሺ ቁጥር ጻፉ። በመጀመሪያ አካባቢ እየቀጠቀጡት እኮ ነው። ስንገባ ኮፒሊንክስ ሊንክ ስለማይደረግ ለምን እንደ ኮፒሊንክ አድርጉ ብለን እነሱ ለሚማሩት ኮፒ ሊንክ አርጉ አታርጉ ብዬ ለምን ላይፍ የሚለውን ወዘዴን ክርስቲያኖች እንትን አትበሉሽ አትላኩ፣ ሙድ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልጌ ያው ሙስሊም ነው ብዬ ላመጣው ስ ክርስቲያን ነው። ቀልድ የያዘን ይመስላችኋል? ቀልድ የያዘን ይመስላችኋል? ፈልጌ እንትን እንዳልኩ ማለት ሙስሊም ነው ብዬ ተመልሻለሁ። አንድ ላስቸግራችሁ ቅድም የወጣሹን በአይነቱ ተልብስ ልጅ ነው የሚለውን ተመለስና፣ እስኪ ያሳይኛ። እንዴት ነው ተመለሽና? አይ መጣፉን እያወረድኩት ነው ስላልክ አንተ ትቀጥለዋለህ፣ ትከፍተውና አረብኛውን፣ አረብኛውን ቆይ አረብኛውን ቀጥል። አንተ ራስህ ቅድም ስትቆጥር ስታወራ የነበረው ቁጥሩ ስንት ነበር? ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት እራሱ መላክ አልቻልኩም።

ከፈትቀው ከፈጥው አላህ ቆንጆ ነው። በቆንጆ አፒረንስ ከመሀመድ ጋር ተገናኝቷል። ሱማተር አያደርገንም፣ ባይዜ ዋና ቶፒካችንም አይደለም። አሁን ስለጠየቀን ነው እንጂ አብዲ ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ። በቅያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ፣ የገረጣ ሰውዬ ሆኖ ይመጣል። እውነት ከፈትሹ፣ እሺ ከፍ ሉ አንድ አረብኛውን አድርጊለት እና ሰዓት ገደልክብኝ። አረብኛውን አድርጊለት እና አንብበው፣ ወይ አረብኛ ላይ አድርጊለት። ኦኬ ያው አንብበው ኦኬ፣ ምን አሳድገው ነው ልታወጣሁ ነው። እና እኔ አይደለሁም ማነው አሳደ የቀየረው? እኔ ኮን ቆይቼ ነበር ከቀየርኩ ግን ኔትወርኩን አካውንቱን አይደል ነው። ኦኬ፣ ቀይሯት። እሺ፣ እውነትን እውነትን ከፍ አድርጓት። እውነትን ትልቁ ላይ አድርጓት። ይሰማሉ። ጭለማ ነው። ምንም የሚታየኝ ነገር የለም። በጣም ሪፖርት አለ። ምንም ነገር ማንቀሳቀስ አልቻለም። ራሱ ከስታይ ከፍት ኔትወርኩ ነው እያልኩ

አላሳየውሽም እንደ ጭለማ ነው። ልኬ ልሻለሁ ቴሌግራም ጋር ኔጋ ያለፉት ምንም የሚታየኝም ነገር የለም። ያ እስኪ ከስር ለዚህ ነገር መፍትሄ የምታቁ ሰዎች፣ ኦኬ፣ እኔ እዚህ ጋኔ እነ ቃል እነ ዲያቆን ወደ ቦታችን ተመልሰናል። እሺ ገሱ መቅፈት ይችላል። ገስ መክፈት ይችላል። ገስቱ ምናምን ይከፈታል። እኔ እንጃ ብሊን አለች ቀይ ብሊን ገስቱ ያልሽ እሺ ካልሽ አስገቢ። ሰው እንዴ ምን አታገለኝ? እኔ ወደዛ ደና ደሩ በቃ እንዴ ምን አጨናነቀኝ? አፕዴት አፕዴት ማድረግም ይኖርብ ይሆናል። ፎይ አፕዴት አድርገሃል ቲክታክን? የለም ትቼዋለሁኝ፣ በቃ ደናደሩ ኧረ